ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር፣ የኢስላም ባንዲራ ከፍ ብሎ እንዲውለበለብ፣ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ያው በስብከት አይቻልም ነው፣ በምን በምን በምን በምን አይቻልም? በጅሃድ ነው የሚል ነው የመጡት። ይሄ ለእኛ ብቻ ሳይሆን ለራሳቸው፣ ለጥንታዊ እስልምና እምነት ተከታዮች ይህም ይሆናል። እኚህን አባት እንስማቸው። መዘጋጀት ነው እንግዲህ፣ በጣም ቀጣዩ በጣም ከባድ ስለሆነ እንግዲህ እኚህ አባት የሚናገሩትን እንስማ። እንግዲህ አማራ ናቸው ተብለው ሐጂ ሙፍቲ ከወረዱ በኋላ የገጠማቸውን ዶክመንት ነው የማሳያችሁ። እየገጠማቸው እየመጣ ያለው ነገር ከባድ እንደሆነ እና ዛሬ በጊዜ ከክርስቲያኑ ከኢትዮጵያውያኑ ጋር ከኢትዮጵያ እስላሞች ጋር እውነተኞቹ ጋር ካልቆመ ይሄ ወጠጤው ይሄ ወጠጤው እንደ ልቡ ተናጋሪ ይህ ከሳውዲ ተሰዶ አፍሪካን ለመበጥበጥ እነ ሊቢያን ያፈረሰ እነ ሶሪያን ያፈረሰ አሁን ኢትዮጵያን ለማፍረስ እንቅልፍ ያጣውን ጽንፈኛ የውሃቢ እስላም በረብ ነው የሚገልጹት። እንስማቸው። አንዲት ነገር ልናገርና ለጨርስ ተፈቀዳችሁልኝ። ቢኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው አሸዒሪ ነው የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል እኔ እኛ እናገባሻለን ይሏታል። ባሌን እንዴት አርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና፣ ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማችኋል፣ ገለውት በጆንያ እግሩን እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰውየ ጀናዛ ያገኘው። ማን ነው ይሄን ያደረገው? ወሃቢያ። እያንዳንዱ ይገልሃል። ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት? ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ይዋጣሃል። ማትናገር ከሆነ ከሀሪ ማህም ይዋጣሃል። ገና ልብ በል ያንዳንድ መጅሊሱ ትላለ። ገና ህልውና የለህም፣ ለመኖር እራሱ ተስፋ የለህም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድነው የምንለባበሰው? ለምንድነው ቅቤ የምንቀባው? ነው ቅቤ ምለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በደንብ መነጋገር ነው። በደንብ እንሂድበታለን እንተነትነዋለን እናንተም ተዘጋጅታችሁ ጠብቁ። እናንተም ተዘጋጅታችሁ ጠብቁ። አመዲን ጀበል እንግዲህ የኦሮሞ ሀቢስቶቹ እሱ አሰልጣኙ ዋናው እሱ ነው። እንዴት መቀልበስ እንዳለባቸው የተናገረው ዛሬ ምንደግምላቸዋለን። ሳምንት ነጥብ በነጥብ እንተነትነዋለን። መዝጊያችንን አሁንም እሱ ነው ምናል። ሆን ብዬ ነው የምደጋግመው የተኛችሁ እንድትሰሙት ማለት ነው። ከመጀመሪያው አድርገው ስትለ ሙሉውን ነው ምትለቀው። ሁላችሁም ስሙ። እንዴት አድርገው እንደሚበትኑ እንዴት እንደሚያጠፉ እንዴት እንደሚዘርፉ እንዴት እንደሚሰርቁ እንዴት ሚዲያውን እንደሚይዙት እንዴት የመጠቃት መንፈስ በሰው ላይ ማምጣት እንደምን በካሪኩለም ተቀርጾ ፖሊሲ ተቀርጾ ነው የሚሰሩበት እነሱ የቀረጹትን ፖሊሲ እኛን ስንናገረው ሁላ እንድንፈራው ማለት ነው። ሳምንት ነጥብ በነጥብ እንተነትነዋል ነጥብ በነጥብ እኔ ከዚህ ነፃ ወጥቻለሁ። እነሱ ከሚያወሩት እኔ ነፃ ወጥቻለሁ። እነሱ የሚያወሩት እስረኛ የሆነው እነ ዳንኤል ክብረት ሌሎቹ ናቸው እንጂ አቡነ ሳዊሮስ ምናምን ናቸው እንጂ እኔ ከዚህ ነፃ፣ ከጽንፈኛ ከፍንፈኛ የዋሃቢ እስላም ድንፋታ ነፃ ብለውኝ ብለው ብለው ብለው ብለው አቅቷቸዋል። በቃ ጣሪያ ላይ ተሰቅኛል። ሁላችሁ ሁላችሁ ይህንን ይዛችሁ ወታደራዊ ስልጠናዎቻቸውን እናያለን ስልጠናዎቻቸው ቀላል እንዳይመስሏችሁ ባሌ ስልጠና አለ በከሚሴ ስልጠና አለ ሰይፍ ነው እየሰለጠነ ያለው ሰይፍ ነው እነ ሙፈሪያት ካሚል ያሉትን ሰምታችኋል ምድሪቷ በሙሉ ምድሪቷ በሙሉ በሸሪያ ህግ ትገዛለች ብለው ነው የሚናገሩት የድምፅ ቅጆቻቸው አሉ አረቦቹ በብዛት እንዲገቡ እየተደረገ ነው። የጦር መሳሪያው የሚመጣው ከአረቦቹ ነው። ከአረቦቹ ነው። በጦር መሳሪያው የሚወድመው ደግሞ ሰሜኑ ክፍል ነው። ትግሬውና አማራው ነው። ይዘገንናል። የምናገረው ነገር እንትስምት ይዝም ቢል ምናም ናም ትላል። እግሬ እየበላይ ነው ትላል። እኔ ለታሪክ ነው አስቀምጬ የሚሄድ ለታሪክ ለታሪክ ተቀምጦ ይሄዳል። ከባዱ ነገር እየመጣ ነው። ይሄንን ለመመከት እስላም ክርስቲያን ሳይባል ይህንን ዘራፊ ይህንን ሴረኛ ተንኮለኛ አምላክ የሌለው እግዚአብሔር የሌለው እውነት ሀቅ የሌለው ከአብይ አህመድ ጋር ሆኖ ሀገሪቷን በአናቷ ለመትከል የመታ የቀንጅብ በጊዜ በጊዜ ማሳወቅና ራስን እንድጠብቅ እነግራለሁ ማለት ነው። እኔ እንቅልፍ ይወስደኛል። የሚገርማቸው እኔ ለት ብዬ ነው ማለ አንዴ ከተኛውም ቃለቅ በቃ ሆዴ ውስጥ የሚያምሰለስለኝ ነገር የለም። የሁላችሁንም ነው ማወጣላችሁ። እነዚህ አሁን ይህንን ሰይጣን ሰሙታላችሁ፣ ስልጠና እየሰጣቸው እነዚህ፣ ውስጥ የሚጫወቱም በሙሉ ተመልከቷቸው። አሰልጣኙ ይሄ ነው። የሚሰለጥኑትን ስልጠና እንሰማቸዋለን። ቀጥል። ይበልጥ ለመረዳት እንዲመች ነው ከፋፍለን እያየን ያለ ነው። አንደኛ ማሳመን ራሱ ነው ማጥቃት፣ ፕሮፓጋንዳ አላማ። ሁለተኛ በተከላካይነት በተከላካይነት ዋናው ነገር የማጥቃት ፕሮፓጋንዳ ስለ ፕሮፓጋንዳ ነው የሚያወራው። የማጥቃት ፕሮፓጋንዳን ጥቅም ነው የሚያወራው። ስለዚህ አጥቂዎቹ እነሱ ናቸው፣ የሚያጠቁት ደግሞ እኛን ነው። ሲያጠቁን ምን ምን ማድረግ እንዳለብን፣ ምን መስራት እንዳለብን ትክክለኛውን ሶሪያን ሊቢያን ያፈረሰውን ኢትዮጵያን ለማፍረስ እየተጠቀሙበት ያለውን የስልጠና ማኑዋላቸውን ነው የምንሰማው። ቀጥል ወንጀልህ አጥቅተ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ነው የምትከተው ማለት። ቀጥሎ ስነ ልቦናቸው ማናጋት ነው። በመሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነልቦና ማናጋትን ኢላማ ማድረግ። ቀጥሎ በሽኩቻ አጥመጥ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረቅ ነው። ምክንያቱም በጠመቃኝ ላይ ነው ጥቃት እየተፈጸመ ያ አካባቢ ሳይሆን ፕሮፓጋንዳ እዚህን ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው ሀብታቸው ያላቸውን ማስደረቅ ጣጫ በመልሶ ፓወርፉል ይሆናሉ ከሚል መንሻ ነው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ አርጌት አድርጎ እንዲዳከም መስራት ነው። በሚዲያ ነው።

ያለ መሬት አስቀራችኋል። ሰዎች ከረቁ ከተበተኑ ከተጠራጠሩ መቅባኝ ከሉ ላጠራሉ ምናም ሲሉ ፕራክቲካሊ በዛን ሰዓት ወይም በአጠቃላይ ያለ መሪ ምርጥበት ይቀጠላል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማ መበታተር በሚሰራው ፕሮፓጋንዳ መበታተር ሌላኛው ተባባሪ ማለት ነው። ጠላት ነው፣ ጥቃት ነው፣ ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አደርግኸው ከሆነ አካል ነው የምታረቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል፣ ተባባሪ ማድረግ፣ ከንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያለው ስለዚህ እንትን ሊያጠቃት ዝግጅት ያለ፣ ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ የተሳሳተ አቋም ተሳሳተ ተሳሳተ አካሄዶች ከገባ አንተ ላይ የሚደርሰው ወርደን ጫና ጥቃት ቀነሳል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ይላል ጠላትን ማስነሳትን ዓላማ ያደርጋል። ጠላት ላይ ማለት ነው ያኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማስጠት ነው። እጅ ማስጠት በተለያየ መልኩ ስታጠቃው ተነልቦነ ጦርነቱን ጋር በሚሰሩ ስራዎች ምክንያት ይሄ ነገር አዋርጣ ዋጋ ያስከፍላል፣ ይሄ ነገር አለቀ፣ ይሄ ነገር እያለ እንዲቆምና እጅ እንዲቆም ማድረግ በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ አላማዎች ናቸው ማለት ነው። ተቃራኒ ወገን ጋይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው አላማዎች መሀል የተወሰኑትን አለ ወጥ ወት መክተት ነው።

ምን ማስለወት እንድነታቸውን ነው። ማዘናጋት ማዘናጋት ያልጠበቁት ነገሩን እንዲበጣባቸው የሚጠብቁት ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው፣ ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ቀድሞ ማለፍ ሊሆን ይችላል፣ አልፎ መጣ ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ይለው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ አስደርግ። ካላባከኑ ወደ እኛ ስለሚያውሉ ወደኛ ነው ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዚያው እንዲያበክሩ መድረግ አንዱ የምመጠጡ ፕሮፓጋንዳ አለማ ሆነ ይተቀበላል። ሌላኛው ግራ ማጋባት ነው ኮንፊውዥን ማለት። በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪያክ ያረጋል፣ ፕላን ያረጋል፣ በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ መጥቶ ያደናቅፈናል። ስለዚህ ይህን ከማደረጉ በፊት ኮንፊውዥን መፍጠር ነው

ችግራቸውን ማባባስ ነው። ችግርን ማባባስ እዛው በተደረገው ሜዳ እንዳይወጡ ማድረግ እዛው መያዝን በውስጡ ኢላማ የሚደረጉ ጉዳዮች